እንደሚታወቀው እንግዲህ በተለያዩ ምክንያቶች እናቶች ልጆቻቸውን ለብቻቸው ለማሳደግ ይገደዳሉ። ምክንያቱ የተለያየ ይሁን እንጂ በዚህ የማሳደግ ሂደት ውስጥ ደግሞ ብዙ አስቸጋሪ ነገሮች እንዳሉት ይታመናል። ከነዚህ መካከል አንዷ ከሆነች እናት ጋር የሚኖረኝን ውሎ ነው ለእናንተ ለተመልካቾቻችን የማስቃኘው።

ሀያ ጉዳይ አካባቢ እንወጣለን። እሱን አደርስና የሚወስደው ሰርቪስ አለ ለሰርቪሱ አድርሽ ወደ ቤቴ እመለሳለሁ። ቤቴን ካጸዳሁ በኋላ ቦርሳዬን ይዤ ራሴን ያው ማድረግ ያለብኝን ራሴን ትን ብዬ ወደ ትምህርት ቤት እሄዳለሁ ማለት ነው። ልጅን ብቻ ማሳደግ ምኑ ነው ከባድ ነገሩ? ብዙ ከባድ እንደሆነ ይታመናል፣ ግን ምኑ ይበልጥ ይከብዳል? አንደኛ ልጅሽ አባት ይፈልጋል ሁለተኛ ማለት አብረሽ ራሱ ስለ ኑሮ አጋር ማለት ሼር የምታደርጊው ሰው ብቻሽን አይደለም። ሁሉ ነገር የምትሸከሚው አንቺ ብቻ አይደለሽም። ጓደኛ ያለሽ ማለት ነው፣ እና የሆነ ነገር ይቀንስልሻል። የሆነ ነገር ይቀንስልሻል። አሁን እኔ የህይወቴን ላጫውትሽ፣ ብቻዬን የምኖረው ከልጄ ጋር ነው ብዬሻለሁ። ስታመም ሰራተኛ የለኝም እንደምታየው። እኔ ነኝ አሁን። ለልጅ ለልጄ ተነስቶ የሚመግበው ሰው ያስፈልግ። ሰው በጣም ያስፈልግ ሰው በጣም ያስፈልጋል እና ልጅ ስታመም ልጅን ትሬት ማድረግ አልችልም በጣም። እና እሱ እሱ ሰው መልካም ነው ብቻ አጠገብሽ ሰው ቢኖር ከኢኮኖሚውም ከማህበር በከሁሉም ነገር ሰው መልካም ነው። ሰው አጠገብሽ መኖሩ ጥሩ ነው ብዬ አስባለሁ። ልክ ነው። አሁን እንግዲህ ዳን ኢነርጂ ውስጥ ስልጠና ወስደሻል። ምን ነበረ ስልጠናው? ወደ እሱ ልመልስሽ። አሁን ስልጠናው ዋነኛው ስልጠና የልብስ ስፌት ነው። እሺ፣ ግን ብዙ ስልጠና አለው። አዎ ብዙ ናቸው። ስለ ማኔጅመንት፣ እንዴት ማኔጅም እንደምታደርጊ፣ ራስሽ እንዴት አድርገሽ ትሪት እንደምታደርጊ፣ ከልብሱ ልብሱ ዋናው ነው። ልብሱ ዋናው ነው። ሲንጀሩ ዋናው ነው። ግን ራስሽ እንዴት አድርገሽ እችላለሁ እችላለሁ። አሁን እኔ ያሳለፍኩበትን ስለነገርኩሽ ትንሽ ሀዘን ተሰማኝ እንጂ አሁን ዳን ኢነርጂ ከገባኝ በኋላ ሙሉ ኮንፊደንስ አለኝ። አሁን ወደ ዳን ኢነርጂ ደግሞ እንሂድ አይደል? እዛ ሄደን ደግሞ ፕሮጀክት ውስጥ የተካተቱ ደግሞ ሌሎችን ዳንቻ አይነት ያሉ እናቶች አሉ። ከነሱ ጋርም አጠር ያለ ቆይታ እናደርጋለን። አሁን ያለ ነው እንግዲህ ተመልካቾቻችን ኢንዱስትሪ ቄንጦ ኢንዱስትሪ ፓርክ ዳን ኢነርጂ ውስጥ ነው። ቀደም ሲል አንቺም ስታንሽልኝ እንደነበረው በርካታ ሴቶች ስልጠና የሚወስዱበት ቦታ ነው። እንዴት ናችሁ? ሰላም ነው። ስራ እንዴት ነው? የተወሰኑት ጓደኞች አሉ አንድ ወር ከመምህርታችን እናመሰግናለን፣ እና በእንደዚህ ሁኔታ ያለፍነው በጣም ደስ ይላል። አንድ ወር ሁለት ወር ነው አዎ ለሁለት ወር ነው ሁለት ወር እንደዚህ ነው የቆየነው እዛ ጋር ኦቨርሎክ አለ እነዚህም የሚሰራ ናቸው ስራዎች ናቸው የተወሰኑ እ ከዚህ ቀደም እንግዲህ ከሶስት መቶ በላይ የሆኑ ሰልጣኞች ሰልጥነዋል። ዛሬ ደግሞ በቀንና በከሰዓት መርሃ ግብር ደግሞ 50 አጠቃላይ የሚሆኑ ሰልጣኞች እየሰለጠኑ ነው የሚገኙት። ከነዛ መካከል ደግሞ አንዷ አጠገብ የምትገኘው ቴናት እንተዋወቅ መጀመሪያ ስምሽን ሽን ስሜ ስንመጣ ምንም አይነት እውቀትም ምንም አይነት የልብስ ስፌት እውቀት የለንም። እዚህ ግን ከመጣሁ ጀምሮ ብዙ የልብስ ስፌቶችን እውቀቶችን አግኝቻለሁ። ማለት መስፋትን ለምጃለሁ። ወደፊት ደግሞ የተለያየ ነገሮችን የራሴን ፈጥሬ መስፋት እንደምችል በደንብ አድርጌ ተምሬያለሁ። ላለፉት ሶስት ወራት እዚሁ በዳኒ ኤነርጂ በነበረው ሲሰጥ በነበረው ስልጠና ተጠቃሚና ተማሪ ነበርኩኝ እና አሁን ደግሞ የምገኘው በማስተማር ነው፣ ያው በማሰልጠን እና በመምህርነት እገኛለሁኝ እና በጣም ደስተኛ ነኝ። ደስተኛ ሆኜ ነው እየሰራው ያለሁት። ይሄ ሁሉ እንግዲህ በትጉሃ ሴቶች የተመረቱ ምርቶች ናቸው። እነዚህን የእጅ ሙያዎች ደግሞ እንዲሰሩ ከሚያበቋቸው መምህራኖቻቸው መካከል ደግሞ ከአንዷ ጋር ነኝ። የሳት ኮዲንግ ፕሮግራም እንሰጣለን ለልጆች፣ ለታዳጊዎች እዛ አንድ ሴት ልጅ መታ ፊቷ ላይ ነው ተመታ ምልክት ነበራት። ከዛ ስታፍ ሄደው ለዋናው ለአቶ ዳንኤል አናገሩት። ከዛ በኋላ ቤተሰቦቿን ጠርተው ሲያናግሩ ምንድን ነው የተገኘው ነገር አባቷ ከዓመት አንዴ መጥቶ እሷንም እናቷንም ደብድቦ ነው የሄደው። ስለዚህ እናትየዋን በምን ኢምፓወር እና ርጋት በምን ራሷን እንድትችል እና ርጋት ለልጇ እንድተርፍ እና ርጋት በሚል ሀሳቡ መጣ። ሲንጀር ተገዝቶ ተሰጣት፣ ስልጠና ተሰጣት። ከዛ ተነስቶ ነው እንግዲህ ይሄ ሁሉ ሰው እንዲመጣ ምክንያት የሆነው ማለት ነው። አንድ የገረመኝ ነገር እንግዲህ እዚህ የሚመጡ የሚሰለጥኑ ሴቶች እንዲያመርቱ ከሚጠበቅባቸው ነገሮች አንዱ ይሄኛው ሳኒታሪ ፓድ ነው አደለ? ለምን ነው እንደ ግዴታ የሆነው ማንዳቶሪ የሆነው? አዎ፣ ይሄ ምንድን ነው እኛ እዚህ ድርጅት ላይ ስንሰራ እነዚህ ነገሮች ግዴታ ናቸው ብለን አስተምረን ነው እናቶችን እናስገባቸው ምክንያቱም በገጠር ያሉ ሴት እህቶቻችን የወር አበባ ጊዜ ላይ ይቸገራሉ፣ ከትምህርት ትቀራሉ። ስለዚህ አንድ እናት እዚህ መታ አምርታ ለእህቷ ደግሞ ስጦታ ትልካለች ማለት ነው። ስለዚህ በአንድ ድንጋይ ሶስት ብዙ ወፍ ልንለው እንችላለን እንገለው በሴቶች የተሰሩ ናቸው እነዚህ ቦርሳዎች በሙሉ እንግዲህ እዚሁ መጥተው ከዜሮ ጀምረው ሰርተው እነዚህም የመሳሰሉ ቦርሳዎችን ራስ ልብሶችን ለራሳቸው ለልጆቻቸው የሚሆኑ ልብሶችን መስራት ችለዋል ማለት ነው። እዚዛ ጋር ብታያቸው ሌላ አርቲፋክት የሆኑ ስራዎች አሉ። እነሱንም እናሰለጥናቸዋለን። ቤታቸው ሆነው ሰርተው ገቢ አምጥተው የራሳቸውንም ህይወት የልጆቻቸውን ህይወት እንዲቀይሩ እድል አመቻችተናል ማለት ነው። ስለዚህ ሌላው ለሰልጣኞቻችሁ የምታደርጉት ነገር የገበያ እድልንም መክፈትም ጭምር ይሆናል ማለት ነው? አዎ። እሺ፣ በጣም እናዘጋጃለን። ቲጂ፣ እንዴት ነበር ስልጠና ቆይታ? ቆንጆ ነበር። አዎ። እኔ መጨረሻችን አካባቢ ነው የምትገኙት? ልትመረቁ ነው? አዎ። ስለዚህ እኔም ቆንጆ ቆይታ ነበር ያደረኩት። ይዘሽን ስለመጣሽ አመሰግናለሁ። አመሰግናለሁ። ስለዚህ አንቺ ስልጠናሽን ትቀጥያለሽ፣ እኔ ግን በዚሁ መልካም ቀን አመሰግናለሁ በጣም ተመልካቾቻችን። በዳን ኢነርጂ ውስጥ በተለይም ደግሞ በትጉሃን ፋውንዴሽን አማካኝነት ከሚሰለጥኑ እናቶች ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ቀሪ የፋና ዘጠና ጉዳዮች ይቀጥላሉ። በያላችሁበት ቆንጆ ጊዜ ይሆንላችሁ።